ሰላም ሰላም ቤተሰብ ተመልካቾቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ። ዜጎቻችን እንግዲህ በሊቢያ በጣም እየተሰቃዩ ስቃይ ላይ ናቸው እና በጣም ልብ ይሰብራል። የእውነት ምንም ባላደርግላቸው ውል እንትን ቲክታክ ላይ ያለው እና በጣም ነው አንጀቴን የሚበሉኝ። ምንም ባላደርግላቸው ግን ቢያንስ ሁላችንም ድምፅ እንሁን እና ሁለተኛ ደግሞ መንግስት ዜጎቹን ነው ዜጋ እስከሆነ ድረስ ግዴታው ነው። የከፈለው ዋጋ ከፍለው ወደ ሀገር ቤት እነዚህ እየተሰቃዩ ያሉትን ዜጎችን ወደ ሀገር ቤት መግባት አለባቸው። እንግዲህ ዶክመንት እና ፓስፖርት የሌላችሁ ዜጎችን እንግዲህ እያባረረ እየገደላቸው ነው። እዚህ ላይ እንትን ዩቱብ እንትን እንዳይለኝ ብዬ ነው እንጂ በጣም የሚዘገንን ቲክቶክ ላይ አይታችኋል ሁላችሁ። ምንም አዲስ ነገር የለም እንግዲህ የሰው ልጅ እንግዲህ እንደ እንስሳ እያባረረ እየተኮሰባቸው፣ መቼም ዜጋ ናቸው፣ አገር አላቸው እነዚህ ሰዎች። ያልፍልናል ብለው እንግዲህ በሰው ሀገር እንደዚህ እንደ እንስሳ እየተገደሉ እንግዲህ፣ ምን ምን አይነት ፈጣሪ እንደው ምን እርግማን ቢወርድብን ነው እንደዚህ ብህርንበት የምንሞተው? ፈጣሪ ሆይ እንደው ይቅር በለን እባክን፣ በሰው ሀገር እንደው እንዳታስቀርን። እንደተንገላታን በጣም ነው አንጀት የሚበሉት አንድ እህታችን እያሰቃዩት በገመድ አስሮ ምናምን ነገር በጣም የሚዘገንን። ተማሪ ነበረች እንግዲህ እንደ ማንኛውም ሰው ተሰደደች፣ ወደ ሊቢያ ምናምን ነገር። በጣም እያሰቃዩት አይታችኋል ሁላችሁም። እባካችሁን አሁን ሁሉ ነገር ማለት ሁሉም ሶሻል ሚዲያ የማይጠቀም ሰው የለም። ይሄ የተረገመ ሀገር በጣም ይሄ ስሙ ራሱ ሲጠራ በጣም ነው የሚዘገኒ ነኝ። በሁለት ሺ ሰባት አስታወሳችሁ? በጣም እኔ በጣም የሚዘገን ገና ስሙ ሲጠራ እንጃ ከዛ ጊዜ ጀምሮ ስደት ሲባል ውስጤ ይፈራል ማለት ነው። እና ዜጎቻችን እንግዲህ አንገታቸውን የቀሉበት በሁለት ሺህ ሰባት በጣም ከሁላችንም ከአይምሮ ማይጠፋ ስሙ ራሱ ሲጠራ የሆነ ቅፍፍ ነው የሚለኝ። ማርያምን ነው የሚላቸው ሊቢያ ሲባል የሆነ ሰው ራሱ ሰው ሳይሆን አውሬ ናቸው የሚመስሉኝ። እና ፈጣሪ ሆይ ዜጎቻችን ፈጣሪ አንተ ጠብቀን። በጣም ነው የሚያሳዝኑት፣ በራብ በችግር በጣም በቃ በሞትና ግማሹ እየሞቱ ነው፣ ግማሹ እንግዲህ በመኖርና በመሞት መካከል ነው። ኢትዮጵያውያን እና ኤርትራውያን ኤርትራውያን እንግዲህ ለዜጎቹ በጣም ድምፅ እየሆኑ ነው። በጣም ማለት ነው። እኛም ለዜጎቻችን ምንም ባናደርግላቸው ድምፅ እንሆን። መንግስት ደግሞ ዜጋውን ወደ ሀገር ቤት የማስገባት ግዴታው ነው። ዜጋው ነው የከፈለውን ዋጋ ከፍሎ ማስገባት አለበት፣ እና በዚህ ስቃይ መቀጠል የለባቸውን። በጣም ነው የሚያሳዝኑት፣ በእራብ ማለት ነው። በቃ ሰውም አይመስሉም። ድርቅ ብሎ እንዴት እንዴት አንጀት እንደሚበሉ በጣም ያሳዝናል። ብቻ ከባድ ነው። በዛ አድርጎ ብዙ ከድሮም ጀምሮ ነው ወደዛ ሰው የሚሰደደው። ከዛ አድርጎ ነው ብዙ ወደ አውሮፓ ሀገር የገቡት፣ ወደ አሜሪካን፣ የተለያየ የአውሮፓ ሀገሮች ማለት ነው። እንግዲህ በዚህ እያደረጉ ነው የሚገቡት። ብቻ ፈጣሪ ይጠብቃችሁ። ዞሮ ዞሮ እባካችሁን ትላልቅ ፎሎርስ ያላችሁ ተከታይ ያላችሁ እናንተ ብዙ ነገር ማድረግ ትችላላችሁ። ሚዲያ ለዚህ ነገር ካልተጠቀማችሁ ምን ያደርግላችኋል? እኛ እኮ አንድ ብንሆን አይደለም ለራሳችን ዜጋ እኮ ለዓለም ነው የምንተርፈውም፣ ምን ችግር አለ? እኔ ከደሞዚ አንድ ፐርሰንት ማለት አስር ፐርሰንት ቢሰጠው ምንም ችግር የለውም። እዚች ምድር ላይ ተከፋፍሎ መኖር ነው። እውነቴን ነው የምላችሁ፣ እኔ አንድ ነፍስ ይባተርፍ ለነ ትልቅ ጽድቅ ነው። እና ምንም የሚከፈለው ዋጋ ከፍለ ዜጎቻችን ወደ ሀገር ቢገቡ በጣም ነው የሚያሳዝኑት። እስር ቤት የሚሰቃዩ የሚሞቱ በራብ በቃ በራብ ከምትሰቃዩ እኮ አንድ ሞት ይሻላል። እና በጣም ነው የሚሰቃዩት፣ በእውነት በጣም ስታያችሁ ልብ ይሰብራል የሚታየው ነገር። እና በጣም ነው የሚያሳዝኑት። ፈጣሪ ጠብቃችሁ፣ ሁላችንን ፈጣሪ ጠብቀን። እህቶቻችን፣ የትኛውም ዓለም የምትገኙ ስደተኞች ፈጣሪ ይጠብቃችሁ። ጊዜው ደግሞ የሶሻል ሚዲያ የማይጠቀም ሰው የለም። እባካችሁን በህገወጥ በኩል ይሄ ዘግናኝ የሆነ ሀገር አትሄዱ። ምንም ነገር የለም እያያችሁ ነው። እኔ እኔ እንጃ እኔ አላቅም። አንዳንዴ እያየን ለመሞት ነው ይሄን አልተስፋ ቆርጠናል ማለት ነው። ሄደን ለመሞት እንዴ? ለመሞት ሞት እዛ አገራችን መሞት ነው። እውነት ነው የምላችሁና በጣም እየዘገነናል። እባካችሁን ልጆች፣ በተለይ ተማሪ የሆናችሁ ምናምን ሊቢያ በሊቢያ አርጌ አሜሪካ ገባው ምናምን ሲባል ለእኛ ብርቅ ነው የሚመስለው፣ ግማሹ በባህር ሞቶ ነው፣ ግማሹ እንደ ድል አልፎ ነው እንጂ ሁሉ ነገር እጅ በእጅ የሚሆን ነገር የለም። ሰባ ፐርሰንት ሞት ነው የሚያጋጥማችሁ በህገወጥ ስትሰደዱ ማለት ነው። እባካችሁን እራሳችሁን ጠብቁ። በያላችሁበት ሰላም ሁኑልኝ። ጓደኞቼ ወዳቸዋለሁ። ቻው